እፎይ ብፁህ አቡነ እፎይ የአንተ አባት ለጥጹን የሚባሉት ከእናታቸው ጋር አስር ጊዜ ሴክስ ተደራርገው እናታቸውን ከእኔም ጸንሳ ለመውለድ በደረሰች ጊዜ ይላል። ለእፎይ ያድርሱት አባ ለጥጹን የሚባለው አባትህ ኦኬ በቅዱስ ቁርባን ውስጥ መርዝ እያደረገ ሰዎችን ይገድል ነበር። ይህም ብቻ አይደለም፣ ከእናቴ ጋር አስር ጊዜ ተኝቻለሁ። ከእኔም ጸንሳ ለመውለድ በደረሰች ጊዜ አስረግዟት፣ ስራ ያጠጥቼ መድኃኒት ማለት ነው፣ ህፃኑን በሆዷ ውስጥ ገደልኩት አለ። እፎይ ይህን ልታመልክ ነው ሄድከው ማለት ነው። ለትጹን ዘወርሃ ሰኔ ስንክሳር እንግዲህ ትሞቀዋለህ ማለት ነው። እሳቱን እዚህ በደንብ አቀጣጥልልለው። እኔ አልደረስኩብህም ነበር፣ በእውነት ስለምትሰራው ስራ እስልምና ላይ እግዚአብሔር ባርክ ብዬ ስል ነበር። ደናቁርት እያልክ ስትሳደብ ነበረ ሰምቻሃለው። ቻለው ወንድምዬ፣ ገና እንግዲህ ገጥመን ይላል። አፈሙዙን ካዞርክ፣ በደንብ አርገበግብልለው። እዚህ ብብት ስር ብሽሽት ስራ አድርጌ በደንብ አሰጣልለው፣ መጽሐፍቶችን ማለት ነው። እፎይ የምትባለው እፎይ እስክትል ድረስ በደምብ እንግዲህ እነዚህን እንደነኛ አይነት ባለጌ አባቶችን አሳያለሁ ማለት ነው። ኦኬ። በቅዱስ ቁርባን ውስጥ መርዝ እያደረገ የሚገድል እናቱን አስር ጊዜ አስር ጊዜ ተኝቻታል። ከእናቴ ጋር አስር ጊዜ እናቱን ሴክስ ያደረገ እና ስትፀንስበት ለመውለድ በደረሰች ጊዜ ስሬ ያጠጥቼ መድኃኒት አጠጥቼ ህፃኗን በሆዷ ውስጥ ገደልኩት ይላል። አቤት ዘወረሃና ሴ ስንክሳል የነካኩትና ይሉታል። ወንበዴ ይላል፣ ካልነኩት አይነካም ጦርና ጎራዴ ይላል የአገሬ ገበሬ። እሺ ቻለው እንግዲህ ዛሬ ነው አንድ ሰው ቪዲዮ ልኮልኝ ይሳደባል ኤርሚያስ የሚባል እያለ ማለት ነው። ያውም ስሜ ባልሆነም ነው የሚጠራኝ። እሱን ከፈለገ እህት ካለችው ያጋባው። ያቀለም የሚለውን ሰውዬ እህት ካለህ አጋባው ለእህት ቆንጅዬ ባል ይሆናል። እኔ ግን ስሜ ኤርሚያስ ነው። የሶስት ልጆች አባት ሀና የምትባል ሚስት አለችኝ። እንዴት በጨዋነት እንደምኖር የቤተ መሪዎችና መሪዎች እና ያለሁበት ምድር ህዝቡም ጭምር ያውቃል። በሰው ትዳር ላይ የማልገባ ማላወጣ፣ ማላማግጥ ሳውረኝ ሺ የብልግናህን ጥግ ሰምቼ ግን የአባለ ትጹን በረከት ይደርብህ ብሎሃል ብላችሁ በሉት።